የሶመርና የቱርካን ነገር ጫፍ ላይ ደርሷል። ሶመርና ቱርካን ተሰለቻችተዋል። በተለይ ደግሞ ሶመር ቱርካን ጋር ሁል ጊዜ ሲመጣ ወይ ጭቅጭቅ ነው፣ ወይ ክርክር ነው። ስለዚህ ከዚህ በኋላ እሷ ፊት ሁሉ መቆም ትቷል፣ አይፈልግም። መኝታ ክፍላቸውም ይመጣና ወይ ልብሱን ቀይሮ ይወጣል። ከዚህ በኋላ እሷ ማውራትም አይፈልግም። በተለይ ደግሞ እናቱን የማይነገር ነገር ስትናገራት ካያት በኋላ ሶመር የበለጠ ቱርካን ላይ አምርሮባታል። ቱርካን ለተወሰነ ጊዜ ያደረገችው ነገር ትክክል እንደሆነ አድርጋ ብታምንም፣ ነገር ግን መልሳ ስህተት መሆኑን በመቀበል ሶመርን አባብላ እንደገና ወደ ራሷ ልትመልሰው እየሞከ ች ነበረ ነገር ግን ኦዛር ላይ አደጋ ተከስቷል። አሁን ቤተሰቡ ሀሳቡ ሁሉ ተበታትኗል። ሩቻልም እቤት አትውልም፣ ሆስፒታል ሁል ጊዜ የምትቀመጠው ከኦዛር ጎን። ሶመርም ቢሆን ከሙስጠፋ ጋር በመሆን ማን አባታቸውን እንደደበደበው እያፈላለገ ነበረ። ሁሉም በራሱ ጉዳይ ተጠምዷል። ቱርካን ብቻ በራሷ እየተበሰለሰለች ነው። ቱርካን ብቻ ሶመር የለም እያለች ብዙ ትጨነቃለች። አሁን ይቅርታ ልጠይቃት መጣች ሆስፒታል። ወይዘሮ ሩቻል በጣም ይቅርታ፣ እያረኩ ነገር ትክክል አይደለም፣ ረፍዶ ነበር ገባኝ። ማለት ይህንን ምልሽ እኔ ይቅርታሽን ምናምን ነገር እጠብቃለሁ ማለት አይደለም ግን እንድታውቂ ብዬ ነው። ያረኩን ነገር ትክክል አለም። በቦታው እኔ ተናድጄ ነበረ፣ ከፍቶ ነበረ፣ ተሰምቶ ነበረ። አንቺም ያልሽ ነገር ትንሽ ውስጤ ነክቶት ነበረ እና ያው ስሜቴ ሆኛለው በጣም ይቅርታ አለቻት። ሩቻል በዝምታ ተዋጠች። ዝም ብላ ቱርካን እያየቻ ነው። ሩቻል አሰበች፣ አሰበችና ዞር ብላ ቱርካንን አየቻት፣ ፍጥጥ ብላ ተመለከተቻት። ቱርካን ሩቻል የሆን ነገር ትለኛለች ብላ ካሁን ካሁን መልስ ጠብቅ ነበረም፣ ነገር ግን ሩቻል ቱርካንን ዝም ብላ ካየቻት በኋላ ትታት ሄደች። ቱርካንን ብቻዋን ናት። በሌላ በኩል ሶመር በቀጥታ ወደነ ሙስጠፋ ቤት መጥተዋል። አሁን እናትና ልጅ ፊት ለፊት ተቀምጠው እያዩ ናቸው። እሱም እያያቸው ነበረ። እሺ ይሄ ባታል የሚባለው ሰውዬ ያንቺ ድሮ ባል፣ አባይን እንድድብደበው ከፍተኛ ጥርጣሬ ያለኝ፣ እማዬ የምትጠረጥረው እሱን ነው ምንድነው? ተገናኝታችሁ ታውቃላችሁ? ደውሎልሽ ያውቃል? አላት። ፖሊስን ቢሆን የሚጠረጠረው እሱ እንደሆነ ነገራት። በእርግጥ እሱ ሊሆን ይችላል ግን እኔ ማለቴ እሱ በእርግጥ አዎ፣ ደውሎ ልኝ ነበር። ልክ ነህ፣ አስፈራራኝ አለች። እንደዚህ ስትል ሙስጠፋ ተናደው፣ እማዬ ታዲያ ስለዚህ ጉዳይ ለምደ ላይነግርሽኝ፣ ለምን ደበቅሽኝ? አላት። ፈርቼ ነ ፈርቼ አንተን እዚህ ጉዳይ ውስጥ ማነካከት አልፈለግኩም። በቃ እንደገና ብትጣሉስ አ አለቸው። እንዲህ ምን ማለት ነው? ታዲያ እንዴት እንደዚህ አይነት ጉዳይ ሊዘም ይባላል? እያለ ነበር። አዎ በተደጋጋሚ ሊያገኘኝ የሞከረ ነበረ። እኔም ከዛ በቃ ሲያስጨንቀኝ በመጨረሻም ኦዛረን እንዲያገኘው ነገርኩት። እንግዲህ ከዚህ በኋላ የተፈጠረውን ነገር ፈጣሪ ነው የሚያውቀው ስትል ነበረ። ሙስጠፋ የባሱኑ ተበሳጨ። እማዬ እንዴት እንደዚህ ነገር ታደርጊያለሽ? ብሎ እየጮህባ ነበረ። ሶመር ከተቀመጠበት ተነሳ። ሄሎ ሳልቹክ፣ በአንድ ሶስት አራት ሰዎች እስኪ ወደ ወደነ ሙስጠፋ ቤት ላክ ቤታቸው መጠበቅ አለበት እያለ ነበረ። ስልኩ ተዘጋ። ሙስጠፋ ና በቃ ሄደን ፈልግ እያለ ነበር። ሁለቱም ወንዶች ተይዘው ወጡ። በሌላ በኩል ማታ ላይ ኤፍራን አይላን ይቅርታ ሊጠቃት እያመጣ ነው። በራንኳኳ ከፈተችለት። አይላ ሌሎች በጣም ይቅርታ እኔ እኮ እያላን ነበረ። ሲጀመር እኔ በማንነቴና በሥራዬ በሚያፍርብኝ ሰው ለምብዬ ነው ከሱ ጋር መጋባው ዞር በል በቃ ብላ ቀለበቷን ወርውራለት ዞር አለች። እሱ በረገ ቆመ። ባክሽ ብሎ ያለቅሳል። ድንገት ቱርካ መጣ ወደ አይላ ምን ሆነች ነው ስትላት፣ አይላ ትታት እየሄደች ነበረ። ኤፍራን እያለቀሰ ይመለሳል። አሁንም ቢሆን እነሳድቅ ዳሪያ ላይ እንደ ጨክኑ ባናየው እሷ ግን ብዙ ሰዓት ከሙስጠፋ በራቅሽ ቁጥር ይብስኑ በጣም እየጨንቃት እየመጣ ነው። ነስሬንና ሳድቅ ዋናው ክፍል ሆነው አብረው እያወሩ ነበረ። በሌላ በኩል ሙስጠፋ እንዲሁም ሶመር ባታል ወይም ደግሞ የሙስጠፋን የእንጀራ አባት እያፈላለጉ ነበረ። ከዛም በኋላ ባታል የሚባለው የሙስጠፋ የእንጀራ አባት ሌላ ሴት አግብቷል። እንዲሁ ልጅ ያላት ሴት ነበር ያገባው። እሱንም እንደዚህ ልክ ሙስጠፋን አሰቃይቶ እንዳሳደገ ሁሉ እያሰቃየው ነበረ። ከዛ ሶመርና ሙስጠፋውን አግኝተው ጠየቁት። ባታሌል ነው ብለውት አለቃ ባታል እስካሁን ሰላምን መጣ እያለ ይነግራቸዋል። ከባድ ከባድ ስራ ነበር የሚያሰራው። ሙስጠፋ ይንን ሲያይ ልጅነቱን እያስታወሰ ነበረ። ከዛ ሶመርና ሙስጠፋ ልጁን ወስደው መኪናቸው ውስጥ ያስገቡታል። ከዛ አሁኑን ወደ ፖሊስ መሄድ አለብን ይባባላሉ። ዳሪያ እየጠቆነጠነጠች ነው። ዳሪያ ወደዛ ወደዚህ ትላለች። ፌሪዴ በተደጋጋሚ ስልኳን እየነካካች ነው። ከዛ ቀረብ ብላ ወደ ፌሪዴ ዳሪያ ፌሪዴ እባክሽ ስልክሽ ልደውልበት አለቻት። እሺ ይቻላል ብላ ፌሬዴ ልሰጠ ስትል ዶኖች ተቀበለቻት። አይሆንም ስትል ነበረ ዶኖች በማያገባሻ አትግቢ ስትል ነበረ። ዳሪያ ምላሷ ከባድ ነው። ዶኖሽ የሆነ ነገር ተናግራ ሚስጥር እንዳታወጣ ፈርታለች። ስለዚህ በመጨረሻም ተስፋ ቆረጠች። እሺ የራስሽ ጉዳይ ብላ ሰጠቻት። እሺ ሁለታችሁም ውጡ ብላ ዳሪያ ለብቻዋ ለማናገር ስትል ሁለቱ እንዲወጡ ልታረጋቸው ነው። ከዛ በኋላ ለሙስጠፋ ደወለችለት። ሙስጠፋ እቤት ነው ያለሁት ናና ውሰደኝ አለችው ዳሪያ። አልገባኝም ከየት ነው ወስድሽ እያላ ነበር። እቤት ነኝ ያለሁት ቤተሰቦቼ እንዳልወጣ አድርገውኛል። አልፈልግም በቃ እኔ አንተ ጋር መምጣት ነው ፈልገው ናና ውሰደኝ አለችው ዳሪያ። ቆይ አንዴ ቆይ አንዴ እኔ ያለሁት ኢዝሚር ነው። አይቫይ ካረለው የሆነ ጉዳይ ገጥሞኝ ነበረ። ማለቴ ይቆያሉ ትንሽ እስከ ጠዋት ድረስ ራሱ መመጣ አይመስለኝም እያላ ነበረ። ለምን አለችው። የሆነ ጉዳይ ገጥሞኝ ነው በቃ እደውልልሻለሁ አላት። ሀላፊያናት እየሳቀች ስልኩን ዘጋቸው ትንሽ ቢከፋትም ከዛ ሶመር እንዲሁም ሙስጠፋ ወደ አይቫክ ሊመለሱ ናቸው ትንሽ ከወሩ በኋላ መኪና ውስጥ ገቡ ወዲያው ይመለሳል በሌላ በኩል ሩቻል አሁንም ቢሆን ሆስፒታል ውስጥ ናት ድንገት ሴቪ ላይ መጣች ሴቪ ላይ ሰታያት ተናደደች እንዴት ደፋር ብትኝ ነው ዚረስ የመጣሽ ማንሰሮንሽ ነው ትላታለች ሩቻል ባክሽ ታረጋጊ ስትላት ነበረ አንቺ ግን ምን የታይን አይን አውጣንሽ የሁሉ ነገር ከተደረገ በኋላ ተመጫለሽ እንዴ አለቻት ወይዘሮ ሩቻል ባክሽ እያለቻት ነበረ አስጠንቀቅሽ ነበር አላስጠናቀቁሽም ይህ ሁሉ ነገር በአንቺ ምክንያት ነው የመጣው አለቻት ወይዘሮ ሩቻል እኔ እዚህ የመጣው ልጨቃጨቅ አይደለም እሺ አቶ ዛር የልጅ አባት ነው እሱ ማየት አለብኝ። የእሱ ደህንነት ያሳስበኛል። እሱን ለማየት ነበር የመጣሁት ሌላ ነገር አለም አለቻት። ከዛ በኋላ ቻው ለለው ነው የመጣሁት አለች። እንዲህ ስትል ቻው ለለው፣ አሁንም ቢሆን እኮ ኦዛር እኮ አልሞተ። ምን እያልሽ ነው ያለሽው? እንዳይሞት ጸልይ፣ አለበዚያ መጥፎ ነገር ይፈጠራል። ያ ባልሽ ነው አይደል? ባለቤቴ እንደዚህ ያደረገው አንላቀቃትም። አንቺ ከመጣሽ በኋላ ነው ቤተሰባችን ሰላም ያጣው፣ እንጂ ሰላም ነበር እያለቻት ነው ሴቪ ላይ። እባክሽ ወይ ዞሮቻል፣ የምን ነገር አታውሪ እያለቻት ነበረ። እንግዲህ ይልሽ የሚገባሽን ነገር እነግርሻለሁ። አሁን እሱ ማየት አትሽ አለቻት። ቻት እባክሽ ወይ ዞሮቻል ስትላል ነበረ፣ ጨቀጨቀቻት። ከዛም በኋላ ሩቻል ምንም ማድረግ አልቻለችም። ሴቪ ላይ ወደ ውስጥ ገባች ኦዛር ጋርን እያለቀሰች ነበረ። ሶመርና ሙስጠፋ ወደ ፖሊስ ገብተው ሁኔታውን አስረዱ። ፖሊሶች ከዛም በስራችን ጣልቃ አትግቡ ነበር ያሏቸው። እነሱም ያደረጉትን ፍለጋ እንዲቀጥሩ ነገር ግን ሌላ ነገር ጣልቃ እንዳይገቡ ተነግሯቸዋል። አሁን ቀን ምን ባገኘ ነው ይባባላሉ። ሰምታ ላረ ፖሊሱ ቅድም ያለውን እያለ ነበረ። ሙስጠፋ አዋ፣ አንተ በጣም ብዙ ነገር ታውቃለህ። እኔ እንጃ ብቻ ከዚህ በኋላ ምን እንደምናረግ። እኔ ትንሽ አግኝቼ ብደበድቦ ደስ ይለኝ ነበረ ይላል። ሶመር እኔም ደስ ይለኝ ነበረ፣ ግን አማራጭ የለን አለበዚያ፣ ከባድ ዋጋ ነው ምንከፍለው ይለዋል። ከዛ ሶመር በቃ ደና ደር ብሎት መኪና ውስጥ ገብቶ ይመለሳል። ነገር ግን ቱርካን እየጨነቃ ነው። ቱርካን ቤት ውስጥ ናት ብቻዋን። ሶመር ምነው ዛሬ ደግሞ አመሸ ብላ ወደዛ ወደዚህ ትላለች፣ ስልኳን ይዛ እየተንቀሳቀሰች ከዛ ደወለችለት። ሄለው ሶመር እስካሁን ሚኒ ጋር ነበርክ እንዴ አለችው። ስለም ሚኒ ነው የምታወሪ ቱርካን ምን ሆነሽ? አልኩህ እንጂ እያላን ነው። አይ አይደለም ቅድም እሷ ጋር ነው ምናምን የምሄደው አላልክም እንዴ አለችው። ቱርካን እባክሽ እኔ ይኸውልሽ ደክሞኛል፣ ሰልችቶኛል። ከዚህ በኋላ መከራከር መጨቃጨቅ አልፈልግም፣ በቃ ስልኩን ዝጊው ብሎ ስልኩን ዘጋው። ግራ ገባት። እሷ የሆነ ሀሳብ ውስጥና ጭንቀት ውስጥ ናት። እንዴት እንደዚህ ይለኛል ደግሞ ብላ ይህ ሁሉ ተጨምሮበት የበለጠ ታሰብ ጀመረም። እነ እነዶኖሽ ካሜሮን እየከፋፈቱ ውስጡ ሰሞኑን የቀረጹትን ቪዲዮ ለማየት እየሞከሩ ናቸው። ውስጡ ቪዲዮ ከባድ ማስረጃ አለ። ዳሪያ ደግሞ በአንድ በኩል በፌሬዲ ስልክ አሁንም ሙስጠፋን እያወራችሁ ነው፣ ና ቤት እያለችሁ ነው። እሱ ግን ቢዚ እንደሆነ እየነገራን ነው፣ እንደምጠብቀው ትነግረዋለች። ሶመር በጠዋት ቤት መጣ። በቤት ሲመጣ እሷ አጣ። ስታገኘው ፊቱ ቆመች። ስትቆም ሰላም እንኳን አላላትም። በአጠገባው አልፎ ወደ መኝታ ክፍሉ ገባ። ተከተለችው። ልብሱን ለመቀየር እየሞከረ ነበረ። አንተ ቆይ ምንሆናል ምንድነው ነገሩ አልገባኝ። ምንድነው የሉ ሽሽት? ማንን ነው ምሸሸው? አለችው ቱርካን። ወፍ ጭቅጭቅን ያስጠላኝ አላት። ምንም እያየኝ እንዳላየኝ ትሆናለ። ምንድነው ነገሩ? እናትም ዞር ብላ ትየኝ። ምን አድርጋችሁ ነው? ቆይ ይያ ምን ሆናችሁ ነው? ይሄ ቤት ባዶ እንደሆነ አይነት ስሜት እየተሰማኝ ነው። ሁሉ ነገር ለእኔ ባዶ ሆኖብኛል። እስኪ ምን እንዳረኩ ንገረኝ። ምን ሆና አልቆ አንተ እያለች ቀረበችው። ይኸውልህ ይሄ ነገር ሰልችቶኛል። በቃ መጥፎ ስሜት እየተሰማኝ ነው አለችው። ወደ ሱ ቀረብ ብላ እሱ ግን ወደ ኋላ እየሸሸት፣ እኔ ማስጠልቶኛል፣ ይሄ ሰልችቶኛል፣ ህይወት እውነት ከምታስ በላይ ነው ሰልች እያለ ነበረ። ግራ ገባት። አሁንም ይሸሻታል። ግልጽ የሆነ ምልክት እያሳያን ነው እንደፈልግ እና ምን አሰብክ? ምን ይሻላል? ምን ይሻል ይመስላል? እስኪ ንገረኝ ጥሩ ነው የምትለውን ነገር ነገር እስኪ ንገረኝ አለችው። አላውቅ እኔ አብሬሽ ነው የማየው እያላት ትቷት ወጣ። እንዲህ ብሎ ሲወጣ ጭንቀል ለቀቀባት። ግፊቷ እየጨመረ ነበረ። አልጋ ላይ ጋደም እያለች ነው። አሁንም ቢሆን ነስሪ ከሩቻ አል ጎን ናት። አጠገቧ ሆኗ እንዲህ ወይዘሮ ርቻል በባዶ ሆድ የማይግሪን መድኃኒት መውሰድ እኮ ጥሩ አይደለም ትላታለች። ምን ይፈጠራል ብለሽ ነው? ምንም አይመጣም ባክሽ፣ ከወዛሬ አይበልጥብኝም። አሁንም አጠገቧ ሆናል ውስትል ነበረ እና ምግብ እንኳን አቤ ማለቻ ችግር የለም። በቤት ሄድ እበላለሁ ወይዘሮ ነስሪን፣ አንቺ አትቸገሪ፣ ችግር የለም እንጂ አልቻ ነስሪን፣ አልሄድም እያለቻ ነው፣ እዛው አጠገባ ሆና አሁን ቱርካን አልጋ ላይ ጋደም ብላለች። ከዛም በኋላ አይላ መታ መድኃኒት እየሰጠች አለ ነው። ሶመር ገላውን ታጥቦ መጣ። ምን ተፈጠረ እያለ ነበረ። ወይዘሮ ቱርካን ግፊቷ ጨምሮ ነው ስትል ነበር ነው። በደንብ መድኃኒት ስጫት በቃ ይሻላታል እረፍት ታርክ ብሎ ልብሱን ሊቀየር ነበር። ልብሱን ይዞ ወጣ። አሁንም ቢሆኑ ይህ ነገር ያናድዳታል። ደሞሽ በሌላ በኩል ዳሪያ ከቤት ተደብቃ እንድትወጣ እያመቻቸች ነው። ይኸውልሽ ዳሪያ ለሰላሳ ደቂቃ ብቻ ነው ከዚህ ቤት የምትወጪው እሺ ከቆየሽ ችግር ውስጥ ታስገብኛለሽ፣ አለቻት። ዳሪያ ሮጣ ወጣች። ሴር ደር እንዲሁም ፌሬድ ተገናኝተዋል። አብረው እየወሩ ናቸው። እስኪ ዛሬ ወደ አባዬ ሱቅ እንሂድ አለችው። አይ እንደዛ እንኳን ባይሆን ደስ ይለኝ ይገኛል አባቴ እኔን ይወደኛል፣ እያላን ነበር። ለምን እያለችው አብረው እያወሩ ድንገት ፋቴ ለፌሬዴ ደወለላት። ኩላሊት ተገኝቷል እያላን ነበረ። ለሴት ልጅ ኩላሊት የሚለግስ ሰው እንደተገኘ ሲነግራት በደስታ አበደች። እሱም እየተደሰተ ነበረ። ከመደሰቱ የተነሳ በስልክ ያለቅሳል። ከዛ ፌሬዴ በጣም ደስ ብሏት ዘላ ሴርዳርን እያቀፈችው፣ እሱም አብሯት ይዘቃል። ሶመር ወደ እናቱ እየመጣ ነው። ነስሪን ከሩቻ አጠገብ ነበረች። አሁን ሶመር ሲመጣ በቃ እናትና ልጅ አብራችሁ ሁኑ፣ እኔ ልሂድ እያለች ነበረ። ነገር ጌዶቻን ምንም ነገር ከፈለገች እንደምትመጣ ተናግራ ትሄዳለች። ከዛ ሶመር ከእናቱ ቦ አጠገብ ከተቀመጠ በኋላ እናቱን እያወራ ንሷ ግን ጨንቋታል። እማዬ አረ ቱርካን ግራ እያጋባችኝ ነው። ቱርካን የእኛ ትዳር ጥቅሙ ምንድን ነው እያለችኝ ነው። ምን እንደማድረግ ግራ ገብቶኛል እያላን ነበረ። ገርሟት አየችው። ያው እንግዲህ እኔ ጋም ቅድም መታ ነበረ፣ ይቅርታ ለመጠየቅ ምናምን ነገር ሞከረች። አንተ ምን ታስባለህ አለችው። እኔ እንጃ እኔ ግራ እየገባኝ ነው እማዬ። ቱርካን ያመጣሻት አንቺ ነሽ፣ ደግሞ ምርጫሽንም ወድጀዋለሁ፣ ግን ይሄ ትዳር አይደለም ይሄ ትዳር አይሰራ አይሰራም እንደማይሰራ ያስታውቃል እያላን ነው። እሱ እንደዚህ ልቡ ተጠራጥሮ በጥርጣሬ ተሞልቶ እያለ ቱርካንም ብትሆን ልቧ በጥርጣሬ ተሞልተዋል። ስለዚህ እዚህ ቤት ውስጥ እንደማ ማዘልቀው ታውቀዋለች። ስለዚህ ቶሎ ቶሎ ብላ ነበር የሚከራይ ቤት ስትፈልግ የነበረው። ጋዜጣ ላይ የሚከራይ ቤት እየፈለገች በጣም ውድ ነው ተወደደባት። ከዛም በኋላ በጣም አነስ ያለ ልክ ከዚህ ቀደም ልክ እንዳደገችበት አይነት ኑሮ ለመኖር መረጠች። ስለዚህ ዋጋ እየተስማማች ነበረ። አይላ ስትመጣ ወይዘሮ ቱርካን ምን አስባሽ ነው አለቻት። ምንም አማራጭ የለኝም አይላ፣ ምንም አማራጭ የለኝም በቃ፣ ሶመር ይሸሸኛል ሶመር ነገር አይፈልገውም። ልክ ነው ልክ ነው ፍቅር ብቻ በቂ አይደለም። እውነቱን ነው ይሄ ትዳር አብቅቶለታል እያለች ነበረ። ከዛ በኋላ ኦዛር ኢዳንና ከዚህ ቤት ወጣለው እወስናለሁ እያለች ነበረ ብዙም እየቸኮለችም አሁን፣ እነ ዶኑሽ እንዲሁም ሜሱት ቁጭ ብለው ሰሞኑን የተቀረጸውን ቪዲዮ እየተመለከቱ ነበረ። ይህም ሩቻል እንዲሁም ነስሪን አንድ ላይ ሆነው ልብስ ተቀያይረው የሰሩትን ድራማ እየተመለከቱ ነበረ። ከዛ ቪዲዮ አለቀ። ዶኑሽ ካሴት ቀየረች። ስትቀየር ፊት ለፊት የመጣው ቪዲዮ የሩቻል ነበረ። ሩቻል ከቤት ስልክ እያወራች ሄላዋ፣ አቶ ባታል እንደዛ አልተስማማንም ነበረ እኔ ወደዚህ ጨዋታ ያመጣው በራሴ ናውቃለሁ ግን ስምነታችን ያፈረስኳ አንተ ነበርክ እያለች እያወራች ነበር። አታስፈራረኝ እያለች በማል ታወራለች። ዶኑሽ ወይን ስታይ ደነገጠች። ቱርካን አንዳንድ ነገሮችን በወረቀት እየጻፈች ነው ደብዳቤ በኋላ ብዙ ነገር ታስባለች። ሶመር ደግሞ ቆየ። ዛሬ ሶመር ምን ሆኖ ነው እያለች ነው። ከዛ ድንገት ሲመጣ ድምፅ ሰማች። ስሰማ በመስኮት በኩል ቶሎ አየችው። በበር እየገባ ነበረ። ከዛ ራሷን አዘጋጅ ታጠብቀው ጀመረ። ምን ሊለኝ ነው ብላ ፈርታለች። ከዛ እሱ ሊገባልና በርጋ ቆመ ቆመ ቆመና ቀጥ ብሎ ወጣ። ሲወጣ አላየችው። ካሁን ካሁን መጣ ብላ እየጠበቀች ነው። ቆየባት፣ ግራ ገባት። ከዛ ትራስና ብርድ ልብስ ይዛ መታ አይላ ሶመር ደክሞታል፣ ያው ወደ ውስጥ ደግሞ እንዳይገባ ከኔ ጋር ይጨቃጨቃል፣ በቃ እዚህ ይረፍ ስትል ነበረ። ቱርካን ሶመር እኮ አልመጣም አለቻት። ምን ትላታለች? አልመጣም ተመልሶ ተነስቶ ሄደ ስትላን ነበረ። ደነገጠች ቱርካን በእርግጠኝነት እዛች ሚኔ ቤት ሄዶ ነው ብላ አሰበች። ከዛም በኋላ ቀጥ ብላ ሚኔ ጋር ነበር የመጣችው። ሚኔ ባንድ በኩል ገላን ታጥባ እየወጣች ነው። ፊቷ ላይ ደስታ ይታያል። ሚኔ ፈገግ ብላ ቤቷ ውስጥ ወደዛ ወደዚህ እያለች ጸጉሯን እያደረቀች ነበር። በር ተንኳኳ። ሲንኳኳ ማን ነው ብላ ስትከፍት የመጣችው ቱርካን ነበረች። ቱርካን ምነው በሰላም ነው አለቻት። ሰው መርዝኝ ያለው ብላ ጠቀቻት። አውዚን ያለው ስትላን ነበረ ቱርካን። ከዛ ገባች። የት ነው ያለው ብላ የጠቀቻ ነበር። ባይኗ እየፈለገች እዚህ ቤት መታ አታውቅም። ባይኗ ዞር ዞር ብላ አንዳንድ ነገሮችን ስትመለከት እሌ ነው ያለው ተኝቷል አንቺም ያው ሰላም ካጣሽ ሄደሽ አብረሹ ተኝ ስትላን ነበረ። ቱርካን በጣም ነበር የተሰማ ደነገጠች። ከዛ በኋላ እኔ ላሳይሽ ብላን ነበረ ሚኔ ስትመራት የነበረው። ነገር ግን ቱርካን አልፈልግም ብላ ወደ ክፍሉ ሄደች፣ ደረጃውን ወጣች። ከዛም በኋላ በሩን ከፈተች። ስትከፍት ሶመር ራቁቱን ነበረ ተኝተዋል። ተኝቶ ስትመለከተው ደነገጠች። እጇን ወደኋላ ያስቀምጣ እያለቀሰች ነበረ። ሚኔ ባንድ በኩል ትኩር ብላ ትመለከታታለች። ቱርካን ቤቷን ለቃ ወጣች፣ ወደ ቤታቸው መጣች። ከመጣች በኋላ በረጋ ሆና ብዙ አለቀሰች። ብዙ ካለቀሰች በኋላ ወደ ውስጥ ገባች። ከዛ ከሶመር ጋር ስላሳለፈች ብዙ ጊዜ እያሳለፈች ነበረ። ይህ ሁሉ ነገር አሁን ገደል ገብቷል። ከዛም በኋላ ልብሷን ሻንጣ ውስጥ እየከተተች ነው። ልብሷን ሻንጣ ውስጥ ከጨመረች በኋላ አሁንም ቢሆን ብዙ ነገር እያስታውሰች ነው። እያለቀሰች ሻንጣን ይዛ እየወጣች ነበረ። ሻንጣን ይዛ ከቤት ወታ የመጣችው ወደ ቤተሰቦቿ ቤት አይደለም። ነገር ግን ቅርብ ጊዜ ወደ ተከራየችው ቤት ነው። ቱርካን ከዚህ በኋላ ያ የቅንጦት ህይወት አይሆነኝም ብላ ወደዚህ ቤት መታለች። ይህ ቤት ብዙ ነገር ውስጡ እቃም የለውም፣ አነስ ያለች ፍራሽ ብቻ ናት። ማብራትም የለውም። ቱርካን እስካሁን ድረስ ከሶመር ጋር ያደረገችው ነገር እንዲሁም ስትኖረ የነበረ የመጀመሪያ ህይወት ምንም የማይገጥምና መፍረሶ ሊቀር የማይችል ህይወት እንደሆነ አድርጋ ስታሰብ ነበረም ውስጥ ገብታ በሩን እየዘጋች ነው።